በስመ አብ ወወልድ ወመንፈስ ቅዱስ አህዶ አምላክ። መጽሐፍ አስቴር ምዕራፍ አንድ። የመርዶክዮስ ሕልም። ታላቁ ንጉስ አርቲክስ በነገሰ በሁለተኛው ዓመት በኒሳን መባቻ የኢያር የሲሚኢ የቄስ ልጅ ከብንያም የተወለደ አይሁዳዊ መርዶክዮስ ሕልም አየ። እርሱም በሱሳ ከተማ ይኖር ነበረ። ታላቅ ሰውም ነበር። በንጉስ ቤትም አደባባይ ያገለግል ነበር። እርሱም የባቢሎን ንጉስ ናቡከደጸር ከይሁዳ ንጉስ ከኢኮንያን ሀገር ከኢየሩሳሌም ከማረካቸው ምርኮኞች አንዱ ነበረ። ሕልሙም ይሄ ነበር። እነሆ ቃል የምድር መነዋወጥ፣ ሁከት፣ ነጎድጓድም ተሰማ። በምድርም ላይ ችኮላ ሆነ። እነሆ ለጠብም የተዘጋጁ ሁለት ታላላቅ ዘንዶች መጡ። ቃላቸውም ታላቅ ሆነ። በቃላቸውም አሕዛብ ሁሉ ጻርቃን ሕዝብን ይወጉ ዘንድ ለሰልፍ ተዘጋጁ። እነሆ ጭጋግና ጨለማ፣ ሐዘንና መከራ፣ ጭንቅና ታላቅ ሁከትም በምድር ላይ የሚደረግበት ቀን ሆነ። ጻርቃን ሕዝቦች ሁሉ ክፋታቸውን እየፈሩ ታወኩ። ለጥፋትም ተዘጋጁ፣ ወደ እግዚአብሔርም ጮኹ። ከጮሆታቸው የተነሳ ከትንሽ ምንጭ ብዙ ውሃ እንዳለበት እንደ ትልቅ ወንዝ ሆነ። ብርሃንና ፀሐይ ወጣ፣ የተዋረዱ ሰዎችም ከፍ ከፍ አሉ። የከበሩ ሰዎችንም አጠፏቸው። መርዶክዮስም ይህን ሕልም እግዚአብሔር ያደረግ ዘንድ የቆረጠው ነገር አይቶ ነቃ፣ ይህንንም ነገር በልቡ ጠበቀ። እስከ ሌሊትም ድረስ በሁሉም አቅጣጫ ያስተውል ዘንድ ወደደ። መርዶክዮስ የንጉሱን ሕይወት እንዳዳነ መርዶክዮስም ሀገሩንና አደባባይዋን ከሚጠብቁ ከንጉስ ባለሟሎች ከሁለቱ ከታራና ከገበታ ጋር በአደባባይ ይቀመጥ ነበረ። ያሰቡት ምክራቸውንም ሰማ። ንጉሱን አርቲኪስስን ይገሉ ዘንድ ሴራን እንዳዘጋጁ አወቀ፣ ተረዳም። ለንጉሱም የእርሱን ነገር ነገረው። ንጉሱም ሁለቱን ባለሟሎች መረመራቸው። ኃጢአታቸውንም አምነው በሞት ተቀጡ። ንጉሱ ይህንን ነገር በታሪክ ማስታወሻው ጻፈው። መርዶክዮስም ይህን ነገር ጻፈው። ንጉሱ መርዶክዮስን በንጉስ ግቢ ያገለግል ዘንድ አዘዘው፣ ስለዚያ ነገርም ድርጎ አወጣለት። የአገ ወገን የሆነ የሐማዱት ልጅ ሐማ ግን የከበረ ነበር፣ በንጉሱ ፊት ይቆም ነበረ። የንጉስ ባለሟሎች የሆነ እነዚያ ሰዎችም ስለሞቱ በወገኖችና በመርዶክዮስ ክፉ ነገርን ያደርጉ ዘንድ ይፈልጉ ነበረ። ንግሥት አስጢን የንጉሱን ትእዛዝ እንደተላለፈች በአርቲክስም ዘመን እንዲሆነ ይህም አርቲክስ ከህንዲ ጀምሮ እስከ ኢትዮጵያ ድረስ በመቶ ሀያ ሰባት አገሮች ነገሰ። በዚያም ዘመን ንጉሥ አርቲክስስ በሱሳ ከተማ በመንግስቱ ዙፋን ላይ ተቀምጦ ሳለ በነገሰ በሦስተኛው ዓመት ለባለሟሎች እና ለአገልጋዮችም ለቀሩትም ለፈርስና ለሜዶን ታላላቆች ሁሉ ለሰራዊቱን ማለቆች ሁሉ ግብዣ አደረገ። ከዚያ በኋላ የከበረውን የመንግስቱን ሀብት የታላቁንም የግርማዊቱን ክብር መቶ ሰማንያ ቀን ያህል አሳያቸው። የሰርጉም ቀኖች በተፈጸሙ ጊዜ ንጉስ በከተማ ለተገኙት ሕዝብ ሁሉ በንጉስ ቤት አደባባይ ስድስት ቀን ግብዣ አደረገ። በቤቱም ነጭ፣ አረንጓዴና ሰማያዊ መጋረጃዎችን ከጥሩ በፍታ ከአማራ ግምጃ በተሰራ ገመድ በብር ቀለበት እና በብዕን በእብነ በረድም አምድ ተዘርግተው ነበረ። አገልጋዮቹ ከወርቅና ከብር ተሰርተው በቀይና በነጭ በቢጫና በጥቁር እብነ በረድ ወለል ላይ ነበሩ። የወርቅና የብር ጽዋዎች ነበሩ። ዋጋው ሰላሳ ሺህ የሚሆን የከበረ የእንቁ ጽዋ ነበረ። ወይኑ ብዙ ነበር። ንጉሱም የሚጠጣው ወይን መዓዛ እጅግ መልካም ነበር። በዓሉ ንጉስ እንደፈቀደ ነበር እንጂ እንደ ቀደመ ወግ አልነበረም። የእሱንና የሰዎቹን ፈቃድ ያደርጉ ዘንድ የቤቱ አዛዦችን አዞ ነበርና፣ ንግስቲቱም አስጢን በንጉስ በአርቴኪስ ቤት ቤተ መንግስት ለሴቶች ግብዣ አደረገች። በሰባተኛው ቀን ንጉስ አርቲክስ ደስ ባለው ጊዜ በፊቱ የሚያገለግሉትን ሰባቱን ጃን ደረቦች ሃማን፣ ባዛንን፣ ታራን፣ ባራዚንንና ዘቶሊያን፣ አባታዛን፣ ታራባን ንግስቲቱ አስጢን መልከ መልካም ነበረችና ውበቷ ለአሕዛብ አለቆች እንዲታይ ዘውድ ጭነው ወደ ንጉሱ ፊት ያመጧት ያነግሷትም ዘንድ አዘዛቸው። ነገር ግን ንግሥቲቱ አስጢን በጃንደረቦቹ እጅ በላከው በንጉሡ ትእዛዝ ትመጣ ዘንድ እምቢ አለች። ንጉሱም ማዝኖ እጅግ ተቆጣ። እርሱም አስጢን ያለችውን ለወላጆቹ ነገራቸው። እንግዲህ እንደ ህጉና እንደ ፍርዱ አድርጎ አላቸው። በማግስቱም ቀዳማዎች ሆነው የሚቀመጡ የንጉስ ባለሟሎች የፋርስና የሜዶን መሳፍንት አርቂስን ሰርሰቲዎስ ሚሊሲአር ወደ እርሱ መጡ። ንጉሱ በጃንደረቦች እጅ ያዘዘውን ስላላደረገች በንግስቲቱ በአስጢን ላይ ምን እንደሚደረግ እንደ ህጉ ነገሩት። ሜኬዎስም ለንጉስና ለአለቆቹ እንዲህ አላቸው። ንግስት አስጢን ንጉሱን ብቻ የበደለች አይደለችም፣ አለቆችና የንጉሱን ሹሞች ሁሉ እንጂ። እርሱም ንጉሱን እምቢ እንዳለችው የንግስቲቱን ቃል ነገራቸው። ዛሬ ይቺ ንጉሱ አርጤክስን እምቢ ካለች ዛሬም የፋርስና የሜዶን መኳንንትን ሚስቶች ነገስታቲቱ ንግስቲቱ ለንጉስ የመለሰችለትን ስም ሰምተው እነርሱም ደፍረው ባሎቻቸውን ይንቃሉ። ንጉሱ ቢፈቅድ ንግስቲቱ አስጢን ወደ ንጉስ ወደ አርጢክስ ፊት ከእንግዲህ ወዲህ እንዳትገባ የንጉስ ትእዛዝ ከእርሱ ይውጣ፣ እንዳይለወጥም በፋርስና በሜዶን ህግ ይጻፍ። ንጉሱም ንግስቲቱን ከእርሷ አለተሻለችው ለሌላይቱ ሴት ይሰጥ። ንጉሱም የሠራው ህግ በመንግስቱ ሁሉ በሰው ፊት ይነገር። ያን ጊዜ ሴቶች ሁሉ ባሎቻቸውን ባለጸጋም ቢሆን ድሃም ቢሆን ያከብራሉ። ይህ ምክር ንጉሱና አዛውንቶችን ደስ አሰኛቸው። ንጉሱም እንደ ሚኪዎስ ቃል እንዳአደረገ ንጉሱ ሚስቶች ባሎቻቸውን ይፈሯቸው ዘንድ በመንግስቱ ወዳሉ ሀገሮች ሁሉ በዚያ ቃል ላከ። መጽሐፍ አስቴር ምዕራፍ ሁለት አስቴር ንግስት እንደሆነች። ከዚያ ነገር በኋላ የንጉስ የአርጤክስስ ቁጣ ከበረደ ጊዜ ምን እንዳላቸውና እንዴት እንደፈረደባት አስታወሱ። አስቲንን እረሳት። ንጉሱንም የሚያገለግሉ ብላቴኖች እንዲህ አሉት፣ መልከ መልካም የሆነ ደናግል ለንጉስ ይፈልጉት። ንጉሱ በመንግስቱ ሀገሮች ሁሉ አለቆችና መሳፍንትን ይሾሙ፣ መልከ መልካም ደናግል ልጆችንም ይመርጡለት ወደ ሱሳ ከተማ ወደ ሴቶች ቤት ያመጧቸው፣ ሴቶችን የሚጠብቅ ለንጉስ ጃንደረባ ይሰጧቸው። ቅባትና የሚያስፈልጋቸውን ይስጧቸው። ከእነርሱም ንጉሱን ደስ የምታሰኝ ቆንጆ በአስጤን ስፍራ ከእርሱ ጋር ትነግስ ትንገስ። ይህ ነገርም ንጉሱን ደስ አሰኘው፣ እንዲህም አደረገ። አንድ አይሁዳዊ የቄስ ልጅ የሴሚ ልጅ የኢየር ልጅ መርዶክዮስ የሚባል ከብንያም ወገን በሱሳ ከተማ ነበረ። እርሱም የባቢሎን ንጉስ የናቡከደጸር ከኢየሩሳሌም ከማረካቸው ምርከኞች ወገን ነበር። ያሳደጋትም ልጅ ነበረችው። እርሷም የአጎቱ የአሚናዳብ ልጅ ነበረች። ስሟም አስቴር ይባል ነበር። ከወላጆቿ በወጣች ጊዜ ልጁ ትሆነው ዘንድ አሳደጋት ያችም ልጅ መልከ መልካም ነበረች የንጉሱም ትእዛዝ አዋጅ በተሰማ ጊዜ ብዙ ቆነጃጅት ወደ ሱሳ ከተማ ወደ ጋይ እጅ ተሰበሰቡ አስቴርም ወደ ንጉሱ ቤት ወደ ሴቶች ጠባቂ ወደ ጋይ ተወሰደች ልጅቱም ደስ አሰኘችው በእርሱም ዘንድ ሞገስን አገኘች ቅባቷንም ድርሻዋንም ከንጉሱ ቤት ልታገኝ የሚገባትን ሰባት ደነግጥሮችም ፈጥኖ ሰጣት። እርሷንና ደነግጥሮቿንም በሴት ቤት በተመረጠ ስፍራ ኖረ። መርዶክዮስ እንዳትናገር አዟት ነበርና አስቴር ሕዝቧንና ወገኗን አልተናገረችም። መርዶክዮስም የአስቴርን ደህንነት የሚሆንላትን ያውቅ ዘንድ ዕለት ዕለት በሴቶች ቤት ወለል ትይዩ ይመላለስ ነበር። የመንጻታቸው ወራት ስድስት ወር ያህል በከርቤ ዘይት ስድስት ወር በጣፋ ሽቶና በልዩ ልዩ የሚያነጻ ነገር ይፈጸም ነበርና እንደ ሴቶች ወግ አስራ ሁለት ወር እንዲሁ ከተደረገላት በኋላ ወደ ንጉሱ ወደ አርጢኪስ ለመግባት የአንዲት ቆንጆ ተራ በደረሰ ጊዜ፣ በዚያ ወግ ቆነጃጅቱ ወደ ንጉስ ትገባ ነበር። ከሴቶች ቤት ወደ ንጉስ ቤት ለመውሰድ የምትሻውን ሁሉ ይሰጧት ነበረ። ማታም ትገባ ነበር፣ ሲነጋም ተመልሳ ወደ ሁለተኛዋ የሴቶች ቤት ቁባት ወደሚጠበብ ወደሚጠብቅ ወደ ንጉሱ ጃንደረባ ወደ ጋይ ትመጣ ነበር። ንጉሱም ያልፈለጋት እንደሆነ በስሟ ያልተጠራች እንደሆነ ከዚያ ወዳ ወደ ንጉሱ አትገባም ነበር። ወደ ንጉሱም ትገባ ዘንድ የመርዶክዮስ አጎት የአሚናዳብ ልጅ የአስቴር ተራ በደረሰ ጊዜ የሴቶች ጠባቂ የንጉስ ጃንደረባ ጋይ ከሚለው በቀር ምንም አልፈለገችም ነበር። አስቴርም በሚያዋት ሁሉ አይን ሞገስን አግኝታ ነበረ። አርቲኪስም በነገሰ በሰባተኛው ዓመት አዳር በሚባለው በአስራ ሁለተኛው ወር አስቴር ወደ ንጉሱ ቤት ገባች። ንጉሱም የሴቶች ሁሉ ይልቅ አስቴርን ወደደ። በአይኑም ከደናግል ሁሉ ይልቅ ሞገስና መወደድን አገኘች። የንግሥቲቱንም ዘውድ በራሷ ላይ አደረገ። ንጉሱም ለባለሟሎችና ለአገልጋዮች ሁሉ ሰባት ቀን ያህል ትልቅ ግብዣ አደረገ። የአስቴርም ሰርግ ከፍ አደረገው። ለሀገሮቹም ሁሉ ይቅርታ አደረገ። መርዶክዮስ ንጉሱን ከአሴሮ እንዳዳነ መርዶክዮስም በንጉሱ በር ያገለግል ነበር። አስቴርም እግዚአብሔርን እንድትፈራ ከእርሱ ጋር እንዳደገችም ጊዜ ታደርግ ዘንድ መርዶክዮስ አዟት ነበርና መርዶክዮስም እንዳዘዛት ወገኗንና ሕዝቧን አልተናገረችም። አስቴርም የአኗኗሯን ስርዓት አልለወጠችም። በዚያ ወራት መርዶክዮስ ከፍ ከፍ ስላለ ደጁን ከሚጠብቁ ከንጉስ ጃንደረቦች ሁለቱ ተቆጡ። ንጉሱን አርቲክስንም ይገሉት ዘንድ ፈለጉ። ነገሩም ለመርዶክዮስ ተገለጠ። እርሷም ለንጉሱ ለንግስቲቱ ለአስቴር ነገራት። አስቴርም በመርዶክዮስም ለንጉስ ነገረችው። ንጉሱ ሁለቱን ባለሟሎችን በመራመ በመረመራቸው ጊዜ ያመኑ፣ ሰቀላቸው። ከዚያ በኋላ ንጉስ ይህንን ነገር ስለ መርዶክዮስ ክብር የመንግስቱ ታሪክ በተጻፈበት መጽሐፍ ይጻፍ ዘንድ አዘዘ።